ቆይ እሱ ይመልስልኝና አመልስልኝና፣ ወንድ እየከፈቱ ነው ላይቭ አይደለ? እና ልደትና ወንድ ኮንቅ ከነሱ ጋር አውራ፣ ችግር የለም አውራለሁ። አሁን አንተ መልስ። ትፈራላችሁ። ልክ እነሱ ሲመጡ ትፈራላችሁ። ላይቡን አቋርጣችሁ ትሄዳላችሁ። ምንም የማይችሉ ምስኪኖቹ ታስገቡ። ወንድ ኮንቅ ሂድና ከፈለጋ ጋር አውራ፣ ወንድ ነው። ቆይ ዮሐንስ፣ አንዲ የቃየል ሚስት ማናት? መጽሐፍ ቅዱስ ላይ ነው? መጽሐፍ ቅዱስ ላይ የቃየል ሚስት ማንነቷ? አይ አዲስ ዘመን ጋዜጣ ላይ ነው። አዲስ ዘመን ጋዜጣ ላይ እኮ አሁን የካይል ሚስት ማን እንደሆነች ከስልሳ ስድስቱ ብቻ አውጥታ መልስ እስኪ። የለማ ለዚህ ነው ለዚህ ነው ስልሳ ስድስቱ ሙሉ መጥ እናንተ አይደላችሁ እንደ ሰጣችሁን። ጎዶሎም ከሆነ ተጠያቂው እናንተ ናችሁ። እኛማ ሰማንያ አንድ እና ከዛ በላይ ነበር የሰጠናችሁ ግን ማስረጃ ለፕሮቴስታንት መጽሐፍ ማስረጃ አሳዩ። ምን ታውቃላችሁ? ምን ታውቃላችሁ? የኤዲተር ማስረጃ ማስረጃ ትልቁ እሺ ማስረጃላችሁ ቅዱስ አትናቴዎስ በፋሲካ ደብዳቤው በፋሲካ ደብዳቤው ላይ 27ቱን የአዲስ ኪዳን መጽሐፍትና በተጨማሪም ደግሞ የአይ ሱ እዛ ቅዱስ አትናቴዎስ ያለው እኮ አይ ሲጀመር ቅዱስ አትናቴዎስ የእናንተ አይደለም የሁሉም የክርስቲያኖች አባት እንጂ እናንተ አይደለም። ስለዚህ እሱ ለኛም የአሌክሳንደር ሊቀ ጳጳስ ቢሆንም የናንተ አባት ነው ተብሎ፣ ግን የሌሎች አባት ነው አይደለም አይባልም አይደለም በምስራቅ በኩል ያለው በመንበረ ማርቆስ ቅብብሎች በግብጽ በአሌክሳንድሪያ አድርጎ የኢትዮጵያ ቤተ ክርስቲያን አባት አይደለም እ አንተ በየትኛው መስመር ነው የምትመጣው እኮ ቢሆንስ ታዲያ ለካቶሊክስ አባት አይደለም ለሌሎችስ አብያተ ክርስቲያናት አባት አይደለም አይደለም አይደለም አይደለም አይደለም አይደለም የካቶሊክ በመንበረ ጴጥሮስ በሮም ቅብብሎች ሁለት መቶ አስራ ሰባተኛው የፖፕ ሊዮን አሁን ሊሱን ብታይ 217ቱ በዛ መስመር ውስጥ አትናቲዮስን አታገኘውም አትናቲዮስ በኒቄያ ጉባኤ ነበር አይደል ይውጣ፣ እቤቴ ነው እንደ ይውጣ የምትሉት። እኛም ቤት መታችሁ ሁሉ የኛ ነው። በቃ ሞዴሬተር አለ ነው ነው ምንም እሺ፣ ልመልስ ቆይ፣ ለአስረዳ እኛ ከሮም ቤተክርስቲያን ነው የምንመዘዘው፣ ቅዱስ ጴጥሮስ ከነበረባት ቤተክርስቲያን። እንደውም ሐዋርያው ጳውሎስ መልእክት ከጻፈላት ቤተክርስቲያን ነው የምንመዘዘው። ማስረጃ አንተ፣ እሺ እኮ ስማ፣ ማስረጃ አንተ ካቶሊክ ቤት አሁን አንተ አባቶች ራሱ የኛ ናቸው። በቃ አሁን አባ ፍሪምናጦስ የኛ ናቸው የዛሬ ስድስት ሺህ ዓመት እና የመጀመሪያ ጉልዬ ጉልዬ አብዬ አብዬ እያላችሁ ታለቅሳላችሁ። አንደኛው አብዬ አብዬ ሲል አንደኛው ጉልዬ ጉልዬ እያለ ሁለታችሁም እኩል አትሉ።

በጥቅምት ሞታል በግንቦት አለቀስኩ በሉት። በጥቅምት ሞታል በግንቦት አለቀስኩ በሉት። ኧረ ስልሳ አበባ አንድ ልብ አንድ ልብ አብዬ አንድ ልብ። በጥቅምት አለቀስኩ አልሰማሁም ነበር። ሪችና አድርግ እንትኑን አንድ ልብ ገይስ አንድ ልብ አንድ ልብ ማነበረ ይሄ አሁን የሞታው ሰሞኑን ጉልላት

እውነት ነው የሰማችሁት። እውነት ነው የሰማችሁት። እውነት ነው የሰማችሁት። አቤን በመርዛጣው አቤን በመርዛጣው አቤን በመርዛጣው ጉልዬ አፈሩን ያቅልልህ። ጉልዬ ጉልዬ አፈሩን ያቅልልህ። አረጥርስ አረጥርስ አረጥርስ አያ ፓፓ እኔ ሲቀጣ ወይኔ አብዬ ወይኔ አብዬ አቤ ነው የሞተው፣ ጉልላት ነው የሞተው። ማነው የሞተው? መርዙ ሰለች ወይ መርዙ ሰለች ወይ በእሱ ሰለች ወይ በእሱ ሰለች ወይ አብዬ አብዬ ምነው መርዙ ምን መረጥክ? አብዬ አብዬ አይዞን አብዬ አይዞን አብዬ እኔን እኔን እኔን አብዬ አይዞን አባቴ አይዞን አብዬን አብዬ መርዙ ሰለቸ፣ ሆይ በሶ ሰለቸ ነው መርዙ መርዙ ሰለቸ። አይሰለቸውም፣ ገደለው እኮ በሶ ሰለቸ፣ ሆይ እንዴ በሶ እንዴት ሰለቸ? አይሽ በሶ ሰለቸ፣ ሆይ በሶ ሰልችቶት መርዙን ይወልቱም ፍግም ማለ እኮ ነገረ ጉልላት ነው የሞተው ተባለ እኮ ዛሬ። ታዲያ አበበ ቀድሞን የሞተው አቤ፣ አቤን ጠይቀውና ወደ ጉሌ እንመጣለን። አበበ አለ አለ እኮ ዛሬ፣ እንደ ጉልላትን የሞተው አለ እኮ ዛሬ። ግራ አጋባ። አስቀድሞ አበበ እንደሞተ ነው እርግኖናል። እሺ፣ ለአበበ ለጉልላት አልቅስላቸው። ለአበበ ሰሞኑ ሳምንት ሙሉ አለቀስኩ። ባርክ፣ አቤና ጉልዬ፣ አቤና ጉልዬ በለው። እሺ፣ በቃ አቤና ጉልዬ በለው። አበበ ሳምንቱ ሙሉ አለቀስኩኝ አይደል እንዴ? አሁንም ለአበበ ነው እንዴ? እና ለጉልላት አርግለት፣ ለጉልላት አልቅስለት። ወይኔ ጉልላት ወይኔ ጉልላት፣ አላስተረፈህም አላስተረፍህም። ወይኔ ቀለሜ ወይኔ ቀለሜ፣ ወይኔ ጉልዬ ወይኔ ጉልዬ፣ የአቤን ሀዘን ሳልጨርስ፣ ወይኔ ጉልዬ ወይኔ ጉልዬ ወይኔ ጉልዬ ወይኔ ጉልዬ፣ እኔን አባቴ እኔን አባቴ፣ ተጫወተብ ተጫወተብ ማረም ማርያምን ምላስህ ስትወጣ የላስከኝ እየመሰለኝ ነው ወደኋላ። አሁን ኧረ አንተ አትወርዘህ እሺ። ምን ደበላቸው አሁን? ምልህ ስማ ወይኔ ቀለሜ ወይኔ ቀለሜ፣ ሰራህልን ሰራህልን ትላለህ። መጀመሪያ እ ጉልላት እያለ አበበን ገደልከው እያልክ ታለቅሳለህ። ወይኔ ቀለሜ ወይኔ ቀለሜ